ጌታ ቀንበር እንዲሰብር እንዲፈውስ ነፃ እንዲያወጣችሁ ፍቃደኞች ናቸው? እስቲ እጃችሁን አሳዩ። ሁለት እጃችሁን ከፍ አድርጎና አባተው ሆይ በሉ እስቲ በማወቅ ይሁን ባለማወቅ ያሳዘንኩ የትኛውን በደሌን ይቅርበለኝ በደም እጠበኝ አንጻኝ ዛሬ ከኔ ላይ ከቤቴ ላይ። አይናችሁን ጨፍኑና በመንፈስ ከቤቴ ላይ፣ ከልጆቼ ላይ፣ ከጤንነቴ ላይ ቀንበር ሁሉ ስበርልኝ ይበሉስ። ፍታ ይበሉስ። ቀንበሬን ከላይ ላይ አራግፍ ይበሉስ። ከፍ አርጉ እጆቻችሁን። በነዚህ እጆቻችሁ ላይ እሳት ይቀመጥበት፣ ኃይል ይቀመጥበት፣ አጋንንቶችን የሚያቃጥል እሳት ይቀመጥበት። አንድ እጃችሁን ግንባራችሁ ላይ አንድ እጃችሁን ሆዳችሁ ላይ ጫኑና፣ አይናችሁን ጨፍኑ። ጸጥ ብላችሁ ቆሙ። ልዩ ልዩ መናፈስቶችና አጋንንቶች፣ የሞት መንፈስ፣ የእብደት መንፈስ፣ የጥንቆላ፣ የመተት፣ የድግምት፣ የመስተፋቅር መንፈስ ከሰዎች ላይ መመታት ይጀምራል። የእግዚአብሔር መንፈስ አምስት ሰዎች ያሳየኛል። የእብደትና የሞት መንፈስ ያሰራቸው ሰዎች ነው። መላ አካላቸው በሰንሰለት ታስሮ አያለው። ድንገት እገላቸዋለሁ፣ አሳብዳቸዋለሁ የሚል መንፈስ ነው ማየው። ጸጥ ብላችሁ ቁሙልኝ። ዓይኖቻችሁን ጨፍኑ። አንተ የሞት መንፈስ፣ የእብደት መንፈስ፣ በሰንሰለት አስሯቸው አያለው። ተስፋ በማስቆረጥ በማስጨነቅ ድንገት እደፋቸዋለሁ፣ እገላቸዋል። በተለይ አንዷ ሴት ይሄ 2016 ሳይገባ ድንገት እገላታለሁ የሚል መንፈስ ነው ማየው። አሁን መንፈሱ ይወድቃል። አሁን በታላቅ ድምፅ ጮኸ፣ ለቃት እንድትወጣ አዛለሁ። አንዴ በሽተኛ ትሆናለች፣ አንዴ ጤናማ ትሆናለች። አስሯት ይዟን ነው ማየ። አሁን አጥወልውሎ ይጥላታል። መቆም አችልም። ወጋው። በኢየሱስ ስም ለእግዚአብሔር ክብር የላችሁ አምጡት፣ የወደቀውን የወደቀውን መንፈስ አምጡ። እናዚህ መድረክ ላይ ያስተኙት። አሁንም አንደኛዋ ሴት ላይ ይሄ መንፈስ ተቀምጦ አያለው። በድግምት በቡና ነው ያስደገሙባት። እገላታለሁ የሚል መንፈስ ነው። በቡና ነው የተደገመባት። የተደገመ ቡና ነው ያጠጧት። ያንን ቡና እንደጠጣች ጤና የላትም፣ ሰላም የላትም። ሊገላት ነው የሚፈልገው መንፈሱ። አሁን መንፈሱ እየተጨነቀ ያለው ሆዱ ውስጥ እንደ ልጅ እየተገላበጠ ነው። ጣ አጨብጭቡ ለጌታ ቃኑ እጃችሁን አሁንም ግንባራችሁ ላይ ና እየጮክ በገባውበት መንግስትን ለማፍረስ እግዚአብሔር አምላኬ ቀብቶኛል። አንድ ሴት ልጅ ደግሞ አያለው ጸጉሯ ላይ የተሰራ መስተፋቅር ጸጉሯ ይነቃቀላል፣ ጸጉሯ ይነቃቀላል። አሳብዳታለው ይላል፣ እገላታለው ይላል። ናውጣ አብዱልህ

ስሙ ሲጠራበት፣ እየተማረረ እሺ፣ አይኖቻችሁን ጨፍኑ። ግንባራችሁ ላይ እጃችሁን ጫኑ። አንድ ወጣት ልጅ አያለው። ሉሲፈር ነኝ ይላል፣ ውስጡ ላይ የተቀመጠ የሉሲፈር መንፈስ። ኢሉሚናቲ ነኝ ይላል። 666 ሉሲፈር። እገለዋለሁ፣ አጠፋዋለሁ አለው። የኔ ፈረስ ነው ሲለው፣ ወጣት ልጅ ነው። እግዚአብሔር እንደዚህ ይለኛል፣ እፈተዋለው፣ እቀባዋለው እያለ ይህን ያለው። አሁን አይናችሁን ጨፍኑ። ራስን አጥፋ አጥፋ ይለዋል። ተስፋ የለህም ይለዋል። ተስፋ አስቆርጠዋል። ወደቀ። ለኢየሱስ ክብሬት አለ። እልልታ ጭብጨባ የት አለ? አንዳው ና፣ በጌታ በኢየሱስ አንተ ሉሲፈር፣ ትውልድን ያሰራ አውሬ ዛሬ ይወጋል። ሰይጣኑ አሁንም፣ ግንባራቸው ላይ እጃቸውን፣ አይናቸውን ጨፍኑ። ሁለት የቡዳ መንፈስ ያለባቸው ሴቶች አያለሁ። የቡዳና የጥንቆላ መንፈስ፣ የቡዳና የጥንቆላ መንፈስ አሁን ጮሆ ይወጣል ከውስጣቸው። ፍርሃት ጨምሬባታለሁ፣ አሰቃያታለሁ፣ አስጨንቃታለሁ ይላል። ውጣ ከውስጣቸውና፣ በኢየሱስ ስም ወደቀ። አጨብጭቡ ለጌታ ክብር። ውጭም ወደቀ ወይ፣ አምጧ፣ ውጭም ወደ ሁለቱም ወድቀዋል። ለኢየሱስ ክብር ላይ ለላይላይይይይ አለቅም ብሎ አገር ያማረረ እያነቀ ሚከል ለሱ ካልከበረ ስሙ ሲጠራበት እየተማረረ አልቻለም። አዘዝነው አገር ተባረረ፣ ተባረረ፣ አገር ተባረረ፣ ተባረረ። በቃ መቼም መቼም መቼም መቼም ቢሆን መቼም እጃ አልሰጥም። ለጠላቶቼ ወሬ አልሰማም። አምልኮን ትቼ ወሬ አልሰማም። ይወላችሁን እኛ ከጅማ እንሄዳለን። ይሄ ቅባት እናንተ ላይ ተላለፈባችኋል። እኔ ነኝ ተረኛው ያለ ሰሎ መንበልስቴ አይናችሁን ጨፍኑ። አንድ መንፈስ አያለው። ያለው በተልዕኮ የመጣ መንፈስ ነው ይለኛል። የህዝቡን በረከት የያዘ የህዝቤን በረከት የያዘ መንፈስ፣ ልክ እንደ ጅብ በውስጧ ቁጭ ብሎ ያለው መንፈሱ አሁን እያጓራ ይወጣል። ጸጥ በሉ አንተ አውሬ! ሴቷን ራሱ አጎሳ ቁያታለሁ ይላል። የህዝቡን የከተማዋን በረከት ይዣለሁ ይላል። ይሄ መንፈስ ሲመታ የብዙ ቅዱሳኖች በረከታችሁ ይለቀቃል። አንተ አውሬ፣ ዘመኗን ለቀ፣ እድሜዋን ለቀ፣ ውጣ ካውስጧ። ወይኔ አስያዘችኝ፣ አዋረደችኝ ሲላ ያለ አንተ ድሮም የተዋረድክን መቼ ከብረታ ቃለ በጌታ በኢየሱስ ስም አሁን አዛ አለሁ፣ በረከቷን ለቀ፣ የህዝቡን በረከት ለቀ፣ በታላቅ ድምፅ ጮኸ ከውስጧ እንድትወጣ

እኔን እውነትህን ነው አረባክ ኃይልህን ጉልበትን አቅምህን ሁሉ ሽባ አድርጌዋለሁ። ምን ልታደርጋት ነበረ? ቅድግ ልታሳብዳት? አትሞትም፣ ታነድሃለች ገና። ኢዛት ልትወጣ ነው የምትፈልገው። ግቢውን በሙሉ በመላእክትና በእሳት ቀጥሬዋለሁ። ልቀቁት! ውጣ! እስኪ ሂድ፣ ልቀቀው! ውጣ ውጣ እስቴ ውጣ። ወጣለሁ አላልክም? ልክ አሁን እኔን ገለሃለሁ ብለኸኝ ነበር አይደለ? ገለሀለሁ ብለኸኛል። ና ና እስኪ ጫማኝ ንካው። ና ንካው እስኪ ንካውና እ እንደ እሳት የት አለ ጫማኝ ላይ እና አንተ አማርኛ ትችላለህ እና በጌታ በኢየሱስ ክርስቶስም አባት ሆይ እኔ ጋር ያለውን ቅባት ወደዚህ ብላቴን አስተላልፋለሁ ያዘ አሁን እዩ ያስተማርኳችሁ ትምህርት ያስተማርኳችሁ ቃል ፊደል አይደለም፣ አለም ስብከቴ መንፈስና ኃይልን በመግለጥ ነው የሚለው በኢየሱስ ስም አዛለው፣ በለው። ተንበርከክ እወላንላ ሰይጣን፣ የእናንተ ጉልበት የናንተ ጩኸት አይደለም ይፈልገው መቀባታችሁና የኢየሱስም ብቻ ነው የሚሰራው። አሁን እሱ ብላቴና አይደለም እየሰራ ያለው፣ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ ኢየሱስ ነው። የማዝህን ስማ። ነብሷን ነብሷን፣ መንፈሷን መንፈሷን፣ አእምሮዋን አእምሮዋን፣ ለቀ ለቀ። ሶስት ጊዜ ሶስት ጊዜ በታላቅ ድምፅ በታላቅ ድምፅ ጮህ ጮህ። ወደ ጥልቅ እንድትሄድ አዝዣለሁ ወደ ጥልቅ እንድትሄድ አዝዣለሁ። ሶስት ጊዜ ጩና ውጣ በለው። ሶስት ጊዜ ጮህና ውጣ። አንድ ሁለት፣ ሁለት፣ ሶስት፣ ሶስት አንድ በለው። ዋ አልብሷት፣ የሰላም እንቅልፍ ለጥ ተበላሁ ነው። እንቅልፍ የሚያስቸግራችሁ፣ ጸልይላችኋለሁ። ቤት ሄዳችኋለሁ፣ እዚሁ ትጀምራላችሁ። ነይ፣ ተነሺ፣ ተነሺ። ቸርች አይዞሽ፣ ቸርች ነሽ፣ ነይ። ደህና ነሽ? የቱ ጋ ነበርሽ? እዛ ጋ ማን ነው እዚ ጋ ያመጣሽ? ለምን እዚህ ጋር እንደመጣሽ አታቂ? እኔ እኮ አሁን እዚህ ጋር ገላህለው እያልሽኝ ነበረ። በጣም ነው የምትወጪው። ታዲያ ገላህለው እያልሽኝ ነበር። በሰዎች ውስጥ ቁጭ ብሎ የሚሰራ አውሬ ለዘላለም ተወክቷል። እኔ ጋር የሚሰራ የእግዚአብሔር ቅባት ትፈልጊዋለሽ? እሺ ነይ እዚህ ጋር አይኔኔ እዚህ ውስጥ መድረክ ላይ ካላችሁ ጀግና ነኝ የሚል መንፈስ ማነህ? ራስህን ግለት ቶሎ፣ አሁን በልሼ አለቃው ተነስ። ሉሲፈር፣ ጀግና ነህ፣ ኃይለኛ ነህ። ኦኬ፣ እስቲ ምልክትህን ልቀቁት፣ እጁን፣ ምልክትህን አሳየን። ቅድም የሉሲፈር መንፈስ ስል ሰማችሁ አይደለ? ዋጋ ከፍዬበታለሁ። አምልጦ ነው። ኃይል ጨምረ አገኘ ነው? ኃይል ጨምራችሁ አገኛችሁ? ተቆጣጠራችሁት። ኦኬ እስቲ ምልክታችሁን አሳዩና ስም ማን ይባላል? ስሜ ሉሲፈር ነው። ስም ሉሲፈር ነው 666። ቅድም ጌታ ሲናገር ሰማችሁ አይደለ? ታዲያ ለኢየሱስ ክብር ለምንድን ማሰጥ? አንተ ጀግና ነህ፣ ኃይለኛ ነህ፣ ኃይለኛ ነህ። ኃይል ጨምሬ እኮ በኃይል ያዝኩት ኃይል ጨምረ ከኒውዮርክ ከዲሲ ከጀርመን የተላክነው። ከኒውዮርክ ከዲሲ ከጀርመን ከጥልቅ ከጥልቅ ነው የተላካችሁት። እሱን ምን ማድረግ ነው የምትፈልጉት? በእሱ ብዙ ሥራ ሊሰራ በሱ አዎ፣ ብዙዎቹ እንዲያመጣ ወደኔ እኔ ስል አለመለጠኝና አርብረት አምልጦኝ፣ ዛሬ ለሊት እንደገና ኃይል ጨምረን ያዝ ነው፣ ብዙዎችን ወደ አንተ እንዲያመጣ ከዚህ ቀን ጀምሮ ብዙዎችን ወደ ኢየሱስ ይመልሳቸዋል። ወደ እኔ ተመልከት፣ አይንም ክፈት፣ እኔን እየኝ። ወደ እኔ ያ ኃይለኛ ነኝ አላልክም ወይ? ይኸው በኢየሱስ ስም ልቀቁት። ይኸው በሩ ክፍት ነው። ኃይለኛ ነክ አይደለ

በዚህ ምድር ብዙ ወጣቶችን አስሮ የያዘ አውሬ ለዘላለም ወግቻለሁ ይዞ ናናቀኝ። አሁን አንዳንዶቻችሁ እ መንፈሱ ሄደ ንዴ እ ያለው ኃይል ሁሉ ገባበት ተመታ። በቃ ደህና ነህ። አሁን እኮ በቃ ችግር እየፈጠርክ ነበረ። እኔ ምን አደረኩ? ወ ትወደኛለህ። ይኸውልህ አንተን ለሰይጣናዊ አሰራር ሰይጣን አንተን ፈልጎ ነበረ። ያ መንፈስ አንተን ለቆ ሄደዋል። ከዚህ በኋላ የናዝሬቱ ኢየሱስ ውስጥክ ይገባል። የእሱ አገልጋይ ትሆናለህ። ቅባት ትፈልጋለህ እና እስኪ ወደዚህ ጋር ጨብጠኝ ከዚህ ቀን ጀምሮ በዚህ ልጅ ላይ አደገኛ የሆነ ቅባት ይቀመጥበት፣ ወይ አሁን በኢየሱስ ክርስቶስም መድረኩን በሙሉ እሳት አርጌባቸዋለሁ፣ እሳት አርጌባቸዋለሁ፣ እሳት አርጌባቸዋለሁ፣ እሳት አርጌባቸዋለሁ። እየተቃጠላቸው፣ እየጮኋቸው፣ እየተቃጠላቸው፣ እየጮኋቸው እየተቃጠላችሁ በኢየሱስ ስም ውጡ ከውስጣቸው፣ በኢየሱስ ስም ውጡ ከውስጣቸው፣ በኢየሱስ ስም እየጮሃቸው ከውስጣቸው ውጡ፣ ከውስጣቸው ውጡ። ከውስጣቸው እሳት እሳት፣ በላያችሁ ላይ ይንደድ፣ እሳት በላያችሁ ላይ ይንደድ። ከውስጣቸው ውጡ፣ ከውስጣቸው ውጣ፣ ከውስጣቸው በኢየሱስ ውጣ፣ ከውስጣቸው በኢየሱስ ውጣ፣ ከውስጣቸው በኢየሱስ ወዳ ካውስታቸው በኢየሱስ። እግዚአብሔር በሰጠኝ ሐዋርያዊ ስልጣን በናዝሬቱ በጌታ በኢየሱስ ከዚህ ማይክሮሰከንድ ጀምሮ እዚህ ያሉትን እህቶቼ ወንድሜን ከየትኛውም ከሰይጣናዊ እስራት በቃሉ ስልጣን ንጻ አወጣቸው ተብሎ እንደተጻፈ ከዚ ማይክሮሰከንድ ጀምሮ ነጻ አወጣዋቸው በኢየሱስ ስም። ሶስት ጊዜ ጩና ወዱ ካውጣቸው አንድ

አሁን አንዳንዱ ስንቱ እኮ የዚህም በስተዋል ወጣ ወጣ። እዚህ የሦስት ወር ጽንስ ራሱ የሚያስወርደዋል። ውድ ወጥ ከእሱ ጋር አይደለም፣ ሰይጣን ስሙ ነው የሚያወጣው። ዋናው ቅባት ካለ ስሙ ካለ ኢየሱስ ጌታ ነው። ተባረኩ። ኑ እስቲ እዚህ ጋር ጠጋ በሉ። አንዴ ሰብሰብ በሉ እስቲ አንዴ። ተባረኩ። ከዚህ ሰዓት ጀምሮ እናንተ ላይ ያለው ሰይጣን ለቋችሁ ሄዷል። ጠጋ በሉ እስቲ ወደ እኔ ጠጋ በል ውስጥ ጠጋ ጠጋ በል። እጃችሁን ከፍ አርጉ። ቀና በያይዞች ከፍ ከፍ አርጉ። ሁለት እጃችሁ ከፍ አርጉ። እኔ ነው የእግዚአብሔርን ኃይል ትፈልጋላችሁ? ቅባት ትፈልጋላችሁ? አሁን ጌታ ሆይ ቅባት ላያቸው ላይ ይውረድ።